አብይ አህመድ ኢትዮጵያን ያዋረደ ተግባር ፈጽሟል ለዘመናት በፋውንዴሽን ስም የክትባት ፓተንቶችን በመውሰድ ቀድሞ አምርቶ ለሚለቅብን ቫይረስ ክትባት ሲሸጥልን ለነበረው ቢልጌት በኢትዮጵያ ካንሰር በሽታ ዋና መነሻ የሆኑትን የጭሞ ምርቶችን ሲያስፋፋ ለነበረው ሰውዬ አብይ አህመድ የክብር ሽልማት ሰጥቶታል። የህዝብ ቁጥር በስቷል፣ መቀነስ አለበት ብሎ ለዘመናት መካከለኛው ምስራቅ ላይና አፍሪካ ላይ ታርጌት አድርጎ ሲሰራ ለነበረ የጥልቁ ዓለም ቁንጮ ተዋናይ አብይ አህመድ ሜዳሊያ ሰጥቶታል። ለቀጣይ ወረርሽኝ መዘጋጀት አለብን እያለ አሁንም ድረስ ለቀጣዩ ቫይረስ ስርጭት ያለ ሀፍረት ለሚናገረው ሰው በመግባር የቡርኪና ፋሶን ትራውሬን የሚቃረነው አብይ እንደ ፈረስ ለሚጋልበው አለቃው የክብር ሽልማት ሰጥቶታል። እናንተ የአገሬ ልጆች፣ ቢልጌትስ ከናንተ በላይ ኢትዮጵያን ያውቃታል። የማዕድን ክምችቷን፣ የተፈጥሮ ጸጋዋን ካብይ በላይ ያውቀዋል። ቴዎድሮስ አዳኑን በኢትዮጵያ የውርጃ መብት ስላጸደቀ የዓለም ጤና ድርጅት ዳይሬክተር እንዲሆን ከጀርባ የሹመት እጁን የሰደደው ቢልጌት ዛሬ ያለ ፍርሃት ለዘግናኝ ጨፍጫፊ ድርጊቱ ከሎሌው ሽልማት ተቀብሏል። አብይ ጆርጅ ሶሮስ እና ቢልጌት ሲመጡ ከወንበሩ ተነስቶ ይቀበላቸዋል፣ የዶላር ቀፈቱን ይሞሉለታል። ሀገሪቷ ላይ ምን ሸርበው ምን አውድመው ቢሄዱ ደንታ የለውም፣ ብቻ የገዛ ሀገሩን የሚያተራምስበት ጥቁር መሳሪያና ገንዘብ ያገኝ እንጂ የሀገሪቷን ጠላቷን ከተቀበለ ከሸለመ እሱ ራሱ ቀንደኛው የኢትዮጵያ ጠላት ነው። አንድነት አተን ፍቅር ርቆን በመዛላችን ዛሬ ላይ የኢትዮጵያን ጥላቶች ሽሩሩ የሚል መሪ ከጉያችን ሞቶ ያስጨንቀናል። ከሰለኝነታችን የተነሳ ይፋ ሰው መጣብን። በነበረው አልስማማ ስንል የእጃችንን አገኘን። ግን እስከመቼ?